ውድ የኑሮ በሸገር ተመልካቾቻችን፣ እንግዲህ ሰሞኑን ባነሳችሁት በእናንተ ጥያቄ መሰረት የስቶቭ ኦቨን እንዲሁም ደግሞ የማይክሮዌቭ ገበያ ምን ይመስላል፣ ጥራትና ዋጋቸውስ እንዴት ነው? ባላችሁኝ መሰረት እሱን ለማየት በአንድ ኤሌክትሮኒክስ መሸጫ ተገኝቻለሁ። እኔ ነው ሚነኝ፣ ቻናሉ ደግሞ ኑሮ በሸገር ነው። አብራችሁን ቆዩ። ሰላም፣ እንዴት ነሽ? ሰላም፣ እንዴት ነሽ? አለን። እስቲ ሱቃችሁን እና ራስሽን አስታውቂኝ። ስሜ ሰሚራ ይባላል። አሁን ደግሞ የምትገኙት ሶኒክ ኤሌክትሮኒክስ ነው የተለያዩ ኤሌክትሮኒክስ እቃዎችን የምታገኙበት ቦታ ነው። የምንገኝበት ቦታ ደግሞ ሰሚት ፍየል ቤት አካባቢ ከዲቦራ ትምህርት ቤት ፊትለፊት አህመድ ወሎ ሕንፃ የሚላለው እዛ ላይ ግራውንድ ላይ ነው የምንገኘው። ማንኛውንም ኤሌክትሮኒክስ እቃዎች እኛ ጋር ማግኘት ትችላላችሁ። በጣም አሪፍ ነው ሰሚራ። እኔ እንግዲህ ዛሬ ወደዚህ የመጣሁበት ምክንያት እንደምታውቂው በጓዳችን ውስጥ ምግባችንን በፍጥነትና በቅልጥፍና ለመስራት በጣም አስፈላጊ የሆነው የኤሌክትሮኒክ እቃ ቢኖር ኦቭን ነው። ስለዚህ የኦቭን ዋጋ፣ ጥራት፣ አጠቃላይ ገበያው ምን ይመስላል የሚለውን ለማየት ነው የመጣሁት እና እስቲ እናንተም ትይዟቸውን ኦቭኖች ከአንዱን ጀምረና ታሳይኛለሽ። እስኪ ይቻላል ይችኛ በሃምሳ ሳይዝ ያላት ሆና ፌስታ የምትባል ብራንድ ነች እና እቺ ከኦቨኖች ውስጥ እንደዚህ አይነት ኦቭን ከሆኑት ውስጥ ተለቅ ያለ ሳይዝ ያላት በአነስተኛ ሳይዝ የተሰራ ኪችን ካብኔት ካለ ወይም ደግሞ ጠበብ ያለ ቦታ ካለ እና እንደዚህ አይነት ኦቨኖችን መጠቀም ከፈለገን አነስ ያለ ሳይዝ ያላት ኦቨን ነች። አነስ ላለቤት የምትሆን ኦቨን ነች። አዎ አነስ ላለቤት የምት ኦቨን ነች። ብራንዱ ፌስታ ነው የሚባለው የቱርክ ብራንድ ናቸው። እንትን ውስጥ ፕሌቶቹ እንግዲህ ሁለት የተለያየ ሁለት የተለያየ ነው የሚታየኝ ና የጋዝ ና የኤሌክትሪክ ናቸው። እነዚህ ሁለቱ በጋዝ የሚሰሩ ሲሆኑ ሁለቱ ደግሞ በሌሴት የሚሰሩ ናቸው። እነዚህ እንግዲህ ሁለቱንም አማራጭ መብራት ቢጠፋ ወይም ደግሞ ኃይል ባይኖረው ምናምን ለፍጥነትም ጋዙ መጠቀም እንችላለን። ከዛ ውጭ ደግሞ ኤሌክትሪክ መጠቀም የሚፈልግ ሰው ደግሞ በኤሌክትሪኩ መጠቀም ይቻላል። እንደዚህ እንደም ሀምሳ በሀምሳም ሆኖ እነዚህ ብዙ ጊዜ ሀምሳ በሀምሳ ሲሆን ሰው የማይፈልጋቸው ስፔሳቸው ሁለት ነገርን አንድ ላይ ለማብሰል ስለማይመች ነው። እነዚህ ደግሞ ተቃራኒ ሳይድ ላይ ያሉ ስለሆኑ ሁለት ሁለት ዛና በዛ ሰፋ ያለ ቦታ ይኖረዋል እንደዚህ ሲሆን እና በሁለቱም ጋር ጥነን መጠቀም ያስችላናል ማለት ነው። በጣም አሪፍ። እታችኛው ላይ እንደምታየኝ ደግሞ ግሪል ማድረግ ያለው ከስር ደግሞ የራሱ የሆነ ፓትራ አለው፣ ለዳቦ ምናም መጋገሪያ የምንጠቀመው ማለት ነው። ስንት ፓትራ አለው? አንድ ፓትራ ነው ያላት። እችኛው አንድ ፓትራ ነው ያላት። እንደገና ለዝልዝል ምናምን መጥበሻ የሚሆን የራሱ ቦታ አለው። ከዛ ፋን ሲስተም አለው። እኩል ሙቀት አግኝቶ ምናበስለው ምግብ በእኩል ሙቀት እንዲበስል ማድረጊያ ፋን ሲስተም አላቸው። ይሄን ይመስላል። ከዳቦ ሌላ ምን ምን መጋገር እንችላለን? ከዳቦ ሌላ ሁሉንም በፓስራ የሚጋገር ነገር እንዳለ መጋገር ይቻላል፣ እነዚህ ላይ እንዲሁም ማብሰያ እነዚህ፣ ይሄኛው። አዎ ለዝልዝል ምናምን መስራት ከፈለግሽ እነዚህ ያሉ እነዚህ ላይ ዝልዝል መጥበስ ትችያለሽ። ኩኪሶችን፣ የተለያዩ ነገሮችን፣ ኬኮችን መጋገር ያስችላል። የተለያዩ ምግቦችን ያበስልልናል ማለት ነው። ይሄኛውን ፓስራ መጠቀም ካፈለሽ ሌላ ፓስራ አድርገሽ በሌላ ፓትራን መስራት ይቻላል። በተለያየ ቅርጽ ባላቸው ፓትራዎች ማለት ነው። በጣም አሪፍ ነው ሳሚራ። ሌላው እንግዲህ ኦቨን ብዙ ጊዜ ፕሌቱ ይበላሽብናል አይደለ? ስለዚህ እነዚህ ፕሌቶች መቀየር የሚችሉ ናቸው። አዎ እነዚህ ፕሌቶች ይሁን ያህል ጊዜ ከተጠቀምሽባቸው በኋላ መቀየር የሚችሉ ናቸው። እንዲሁም ደግሞ የጋዝ አማራጭ ስላላቸው ረዘም ላለ ጊዜ መጠቀም ይቻላል። ኦፕሽናል ስለሚሆን ማለት ነው። ሁሉ የአንድ ነገር ላይ ብቻ ስለማት በጣም አሪፍ። እሺ ዋጋ ውስጥ ምን ያህል ነው? የእነዚህ ኦቨኖች ደግሞ ዋጋቸው አርባ ሺህ ብር ነው። የሚቀጥለው ነው እዚህ ጋር ደግሞ ቀጣይ ላይ የምናየው አሁን ላይ ሱቃችን ውስጥ ካሉ የተሻለ ኳሊቲ ያላቸው ከምንላቸው ኦቨኖች መሀል አንዱ ነው። ሚላን ነው የሚባለው፣ የጣሊያን ብራንድ ናቸው። ያው እኛ ሀገር ብቻ ያለ እቃ አይደለም፣ ኢንተርናሽናል የሚታወቅ እቃ ነው። ስልሳ በስልሳ ነው ሳይዙ እነዚህ ስልሳ በስልሳ ናቸው። ይሄኛው እዚህ ጋር የምናየው ሁለት ጋዝ፣ ሁለቱ በኤሌክትሪክ ሁለቱ ደግሞ በጋዝ የሚሰሩ ናቸው። ግን እንደዚህ የራሱ ሆኖ በአራቱም ኤሌክትሪክ የሚፈልግ ሰው ካለ አራቱም ኤሌክትሪክ በራሱ በዚህ ብራንድ ሆኖ አራቱም ጋዝ መጠቀም የማይፈልግ ሰው ካለ አራቱም ደግሞ ኤሌክትሪክ የሆነ አለው አማራጭ ማለት ነው። እነዚህ ሚላን ሚላን ኦቨኖች ምንድን ነው የተለየ ነገር ያላቸው? አንደኛ ጋዙን በምንጠቀምበት ጊዜ ሴንሰር የተገጠመላቸው ናቸው እነዚህ እና ምንም አይነት አደጋ ሊፈጠር ቢል በራሳቸው ሴንስ አድርገው ማጥፋት የሚችሉ ናቸው። ረስተ ነው ብንሄድ እንኳን ለየት ያለ አደጋ አይከሰትም። በራሳቸው ሴንስ አድርገው ማጥፋት ይችላሉ። ከዛ ውጭ ደግሞ የሚጠቀሙት የፕሌታቸው ወት ሆት ፕሌት የሚባለው ነው እና የተሻለ ከሌሎቹ የተሻለ ግለት ያላቸው የፕሌት ዋት ነው ይዘውልን የመጣው። ስለዚህ በፍጥነት ያበስል በፍጥነት ያበስላል። እንደገና ረጅም ጊዜ ያገለግልናል፣ ከሌላው ሳያስቸግረንም፣ እንደሌለችው ማለት ነው ማለት ነው። ግሪሉን ደግሞ ያሳይ እሺ። ይሄኛው ልክ እንደ ሀምሳ በሀምሳው ሳይሆን ይሄ ሁለት ፓስታዎች አሉት፣ የተለያየ ፓስታዎች አሉት ማለት ነው። እንደገና እንዲሁም የአርስቶ ግሬን ማድረጊያ ያለው የራሱ ልክ እዛኛው ላይ እንደሳዩሽ ደግሞ ፋን ሲስተም አለው ውስጥ ላይ፣ ሁለቱም የምናበስላቸው ምግቦች እኩል ሙቀት አግኝተውን እንዲበስሉ ማለት ነው። ሁለቱም እኩል በእኩል በጥሩ ሁኔታ ያበስልልናል። አዎ፣ እነዚህ ያ ዶሮ አሮስቶ መስሪያም አለው እንደገና፣ ዝልዝልም ምናምን መስራት ብንፈልግ የራሱ ግሪል ማድረጊያም አለው። እንደገና ሌሎች ኳቸዎችም ተጨማሪ ጨምረን መጠቀም ያስችለናል። እንደገና ከስር ደግሞ እነዚህ ከስር ያሉት ይሄኛው ፓርት እንደ ስቶር ማገልገል ይችላል፣ እና ተላላገሮችን ማስቀመጥ ነው ማለት ነው። አሁን ለምሳሌ እዚህ ካሉት አንዱን ፓትራ ብቻ መጠቀም ብንፈልግ ሌሎችን አውጥተን ስቶር ውስጥ አድርገን በአንዱ ፓትራ ብቻ መጠቀም እንችላለን ማለት ነው። የዚህኛው ዋጋ ደግሞ ምን ያህል ነው? ይህኛው ኦቨን ዋጋው 75 ሺህ ብር ነው። እዚህ ጋር ደግሞ የምናየው በአራት ኤሌክትሪክ ሆኖ ተመሳሳይ ሳይዝ ነው ያለው ቅድም ከሳዮች ከሚላኑ ጋር ስልሳ በስልሳ ነው ሳይዛቸው ብዙ ጊዜ ስታንዳርድ ነው ስልሳ በስልሳ ተለቅ ያለ ሳይዝ መካከለኛ ከዚህም የሚተልቅ አለ ስልሳ በዘጠና ግን መካከለኛ ሳይዝ አላቸው ብዙ ቤተሰብ የሚጠቀማቸው ሳይዞች ናቸው ምንድነው አሁን ካየናቸው የሚለያቸው ኦቭኖች ይሄኛው ይሄ አራቱም ኤሌክትሪክ ሆኖ እነዚህ በሴራሚክ ማቴሪያል ነው ከላይ ያለው የተሰሩትና ልክ እንደ ፕሌት አይደለም። እንደ ፕሌቶች ጥንቃቄ ይፈልጋሉ። ቢቀነፍ ልባቸውም እምቢልባቸው በጣም ሊኖር ይችላል ግን እነዚህን ስንጠቀም ምንድነው የተሻለ ነገር የምናገኘው? በላያቸው ላይ ቢገነፍልም ይሄ ከላይ ያለው መስታወት ስለሆነ በማጽዳት ብቻ ነው የሚጠበቅብን እንጂ ወደ ስር የሚሰርግ ነገር ስለሌለው ዲራብል ሆነው ረጅም ጊዜ ማገልገል ይችላሉ። እነዚህ አይነት ሆነው ግን በአራቱም ኤሌክትሪክ ነው እንጂ በጋዛ አማራጭ አይኖራቸውም። በጣም አሪፍ። ስለዚህ ከታች ያለውን እስኪ ግሪሉን፣ ይሄንንም አሳይ ከስር እነዚህም ቅድም እንዳሳየች ነው እንደ ሚላኑ ሁለት ፓስራ አለው የአሪስቶ ግሪል ማድረጊያም አለው። አዎ ፋን ሲስተምም አላቸው። ከሞላ ጎደል ተመሳሳይ ናቸው። ካለው ጋር ተመሳሳይ እቃ ማስቀመጫ ነው። ምን ያህል ይሄኛው ደግሞ ሎፍራቴሊ ነው። ልክ ቅድም እንደሳየው አይነት በአራቱ ኤሌትሪክ ሆኖ በሴራሚክ ማቴሪያል የተሰራ ሆኖ ቅድም ከሳዮች ጋር፣ ከዴሉክስ ጋር በብራንድ ልዩነት አላቸው። ይሄኛው ሎፍራቴሊ የጣሊያን ዲዛይን ናቸው። ከቱርክ ሀገር ነው አሴምብል ተደርገው አልቀው ነው እዛም የሚመጡት። እነዚህም ልክ እንደ ቅድሞቹ በሴራሚክ ማቴሪያል የተሰሩ ስለሆነ ቢገነፍልም በቀላሉ ለማጽዳት ቀላላቸው። እንደገና ረጅም ጊዜም ያገለግለናል ማለት ነው። ከዛ ውጭ ደግሞ ከስር አንድ ከዛ ፋን ሲስተም አላቸው። እንደገና ታይመር አለው ከስር ኦቨኑ ላይ በምናበስልበት ጊዜ ዳቦ የሚሆን ኬክ የሚሆን በምናበስልበት ጊዜ ታይም ራስ አጀስት ካረግሽለት ብትውጪ ማቺ በቀላሉ ራሱ መዝጋት ይችላል ማለት ነው። እሺ ስለዚህ የዚህኛውስ ዋጋ? ዕቃ ማስቀመጫም አላት ነው ሳይዛቸው ዕቃ በሁለቱ በኤሌክትሪክ ሁለቱ ደግሞ በጋዝ ነው የሚሰሩት። እንደዚህ እነዚህም ጋዙን በምንጠቀምበት ጊዜ የራሳቸው ሴንሰር የተገጠመላቸው ናቸው። ስለዚህ ራሳቸው ያጠፋሉ፣ ራሳቸው መዝጋት ይችላሉ አደጋ በሚከሰትበት ጊዜ። እንደገና እነዚህ ሆት ፕሌት አላቸው። ከፍ ያለ ዋት አለው ከስርም ሁለት ፓትር አለው የአሮስቶ ግሪል ማድረጊያ ፋንም አለው። እንደገና ደግሞ ታይመርም አላቸው። እነዚህም ልክ ከስር አብስለን ደቂቃ ራሳቸው ሞልተን ማጥፋት እንዲችል ተደርገው ቀደም እንዳየነው ሁሉ ተመሳሳይ ነው፣ ተመሳሳይ ነው። ይሄ ዕቃ ማስቀመጫ ማለት ነው። አዎ፣ በጣም ቆንጆ። ለየት የሚያደርገው ፕሌቶቹ እነዚህ ሁለቱ ባለ ጋዝ ናቸው፣ ሁለቱ ባለ ኤሌክትሪክ ናቸው። ሁለቱ ባለ ጋዝ ናቸው፣ ጋር ኤሌክትሪክ ነው። ግን ከፈለግሽ አራቱም ኤሌክትሪክ መጠቀም የሚፈልግ ሰው ካለ አራቱም ኤሌክትሪክ

መጠቀም ለሚፈልጉ ሰዎች አለ ስላልሽ የእሱ እሱ ዋጋ ምን ያህል ዋጋቸው ላይ ተመሳሳይ ነው። ተመሳሳይ ዋጋ ነው ያለው ሌላ ኦቨንን ውስጥ ሌላ ደግሞ እዚህ ጋር የምናየው ተመሳሳይ ስልሳ በተሳሳይ እዚህ ያለው ሆኖ ይሄ ተመጣጣኝ ዋጋ ያለው ነው። አሁን ካሳየው ስቶቮች ቀነስ ያለ ዋጋ ያለው ዴልታ ነው የሚባል ነው። እነዚህ ዴልታዎች የቱርክ ሆኖ ሀገር ውስጥ አሴምብል የሚደረጉ ናቸው። ሀገር ውስጥ ነው የሚገጣጠሙት። እነዚህ ይሄኛው እዚህ ጋር የምናየው በአራቱም ኤሌክትሪክ ነው። አራቱም ኤሌክትሪክ የሆኑ ናቸው። እንደገና ውስጥ ላይም ሁለት ፓትር አለው። የአሪስቶ ግሪል ማድረጊያም ፋንም አለው። እነዚህ አውቶማቲክ እንትን አላቸው፣ ራሳቸው ያቆማሉ። ራስ ሴንሰር አላቸው። ይሄኛው አራቱም ኤሌክትሪክ ነው ግን አለው ሁለት ሁለት ሁለት ኤሌክትሪክ ለሚፈልግ ሰው ልክ ሴንሰር ወደ ተገጠመለት ሆኖ አራቱም ኤሌክትሪክ በሆነ እነዚህ ዋጋቸው ተመጣጣኝ ቀነስ ያለ ዋጋ ለሚፈልግ ሰው እንደ አማራጭ ደልታ አለ ማለት ነው። ስንት ነው ዋጋቸው? እነዚህ አርባ አምስት ሺህ ብር ነው ዋጋቸው። አርባ አምስት ሺህ ብር። አዎ፣ እስካሁን ካየናቸው ቀነስ ያለ ዋጋ ነው ያላቸው። በጣም አሪፍ። እሺ፣ ሌላኛው ደግሞ ይሄኛው ሎፍራቴሊ ነው የሚባለው። ይሄ ማለት ቅድም ሴራሚክ ማቴሪያል ሆኖ አሳይቼሽ ነበረ ብራንዱን። የጣሊያን ዲዛይን ናቸው። ከቱርክ ሀገር ነው እዛው ተገጣጥመው አልቀው የሚመጡ ናቸው። ይሄኛው አራት ኤሌክትሪክ ነው። ይሄኛው ሆኖ በፕሌት ነው ይሄኛው፣ በፕሌት ነው። አራቱም ፕሌት ናቸው። እነዚህም የቆዩ ናቸው። በደንብ ገበያ ላይ የቆዩ ብራንዶች ናቸው። እነዚህ ሆት ፕሌት ነው ያላቸው። ፕሌታቸው ረጅም ጊዜ ማገልገል የሚችል ነው። ሁለተኛ ይሄ ቦዲያቸው ስቴልና ስቲል ቦዲ ነው የሚጠቀመው። አይፋፋቅም፣ ስታጸጂ ብትይ የሚፋፋቅ ነገር አይኖራቸውም። ከስር ላይፋቻ አለው ሁለት ፓትሪ አለው፣ ፋን አለው፣ ስቶርም አላቸው፣ ታይመርም አላቸው። እነዚህ አብዛኞቹ ያው እስካሁን ያየናቸው ብዙ ተመሳሳይነት አለ። አብዛኛው ስቶቭ ላይ አብዛኛው ነው ያው የኳሊቲ የደረጃ ዲዩረብል የሚሆን ማይሆን እቃ ማለት ከሚጠቀሙት ማቴሪያል ዋጋቸው ከፍ ዝቅ ይላል እንጂ ብራንዳቸው ማለት ነው እንጂ ውስጥ ላይ ያላቸው ፊውቸር አሁን ላይ ያሉት አብዛኞቹ ተመሳሳይ ነው። በጣም አሪፍ። እሺ፣ የዚህኛው ዋጋ ታዲያ ስንት ነው? ብር ነው። ይሄኛው ስልሳ ሺህ ብር ነው። የመጨረሻው በዘጠና ሳይዝ የሚባል ነው። ባለ ስድስት መጣጃ ማለት ነው። ከላይ ያላቸው ስድስት መጣጃ ነው። አራቱ በጋዝ ይሆንና ሁለቱ ደግሞ በኤሌክትሪክ ይሆናል የሚሰራው ማለት ነው። እነዚህ ይሄኛው ዴሉክስ በሚል ነው ብራንዱ ይሄኛው ከስር ትልቅ ፓትራ። አሁን ይሄኛው ለቢዝነስ እንትንም መሆን የሚችል ነው። ይሄ ለንግድ ቤቶች ምናምን ወይም ደግሞ ብዙ ፋሚሊ ላላቸው ሰዎች ይሆናል ብዬ አስባለሁ። ለእነሱ መሆን የሚችል ነው። እንደገና ይሄኛው ከስር ፓትራው ትላልቅ ስለሆነ ሌሎች ትናንሽ ቢዝነስ ያላቸው ኩኪስ ምናምን መስራት የሚፈልጉ ሰዎች የሚወስዱት ነው። ምክንያቱም ፓትራው በጣም ትላልቅ ነው። እነዚህ ነው ብዙ ነገር መስራት ያስችለናል ማለት ነው። እንደገና አራቱ ጋዝ ነው። እነዚህ ይሄ ሴንሰር አላቸው። ብዙ ጊዜ የማብራት የሚጠፋበት አካባቢ በደንብ መጠቀም የሚችሉት አይነት ስቶቭ ነው። እንዲሁም ታይመር አላቸው። ታይመራቸው እነዚህ እስካሁን ያሳየዎች ማኑዋሊ ነበረ ታይም ያዣቸው እነዚህ ደግሞ ራሳችን አስገብተን ማለት ነው ዲጂታል ነው። እንደገና ጋዙን ደግሞ ስንጠቀም ራሳቸው ላይ መለኮሻ አላቸው። ክብት መጠቀም አይጠበቅብንም ነው። የራሳቸው መጫወሪያ አላቸው። እነዚህ እነዚህ አሉ። ስለዚህ ከተለያዩ ፊቸራቸው አንፃር እነዚህ ትንሽ ሞደርን ናቸው ማለት ይቻላል። አዎ ሞደርን ናቸው። ከሳይዛቸውም ተለቅ ያለ ነው። እነዚህ በጣም አሪፍ። እሺ፣ ብራንዱ ዴሉክስ ነው ብለሽኛል። ዋጋውስ ምን ያህል ነው? ዋጋው በዚህኛው 80 ሺህ ብር ነው። ዋጋው ልክ በዚህ ሳይዝ አሁን ዲስፕሌ ላይ ያለወጣ ነው እንጂ እንዳጋጣሚ ልክ በእነዚህ 60 በ90 ሳይዝ ያላቸው አለ፣ የተለያየ አይነት ብራንድ ከ95 ሺህ ብር የሚሸጥ አለ። ያኛው ደግሞ ልክ እነዚህ አሁን ሙሉ ፓትራን እንደሆኑት ያኛው ሀፉ ይሄ ግማሹ አፓርት ለሲሊንደር ማስቀመጫ የተተባ ይሆንና ግማሹ አፓርት ደግሞ ኦቨን ያለው አሁን እንደ አጋጣሚ ዲስፕሌ ላይ ስላልወጣ ነው እንጂ በእንደዚህ አይነት የሚፈልግ ሰው ካለ ግማሹ የሲሊንደር ማስቀመጫ ግማሹ ደግሞ እንደ ኦቨንነት መጠቀም የምንችለው ስለሆኑ ከላይ እንደዚህ ባለስድስት አለ። በተለያየ አይነት አማራጭ ማለት ነው። በጣም አሪፍ ነው ሰሚራ። አሁን ደግሞ ምናልባት አነስ ላለቤት ላላቸው ማይክሮ ኦቨን ተፈላጊ ይመስለኛል። ና እስቲ እናንተ ጋር ማይክሮ ኦቨን ካለ አሳይ ይቻላል። ይሄኛው ደግሞ እዛ ጋር የምንመለከተው ዴልታ ዴልታ ሆኖ ሚኒ ኦቭን ነው። ልቹ አርባ ስምንት ሊትር ነው። ከላይ ሁለት ስቶቭ አለው ለራሱ ማለት ነው። ከስር ደግሞ ሁለት ፓትር አለው። አንድ በክብ አንድ ደግሞ በኖርማል ፓትር አለው። አራት ማዕዘን ማለት ነው። እነዚህ እንደገና የአሩስቶ ግሪል ማድረጊያም አላቸው። እነዚህ ምንድነው የሚያገለግሉም ጠባብ ቦታ ላይ ላለ ሰው መንቀለል ያለ ነገር ማለት መግዛት የሚፈልግ ሰው ካለ ኦቨኑንም ስቶቭንም አንድ ላይ የያዘ ነው። እነዚህ ቆንጆ ናቸው። ዴልታ ነው የሚባለው ዋጋቸውን በነዚህ አስራ ስድስት ሺህ ብር ነው። በጣም እነዚህኞቹ ደግሞ ማይክሮዌቭ ናቸው። ማይክሮዌቭ ማምል ማለት ለማሞቅ ብቻ የምንጠቀማቸው ናቸው። ለነገሩ አሁን ብሪልም አድርገውባቸው ስለሆነ የተለያዩ ነገሮችን ለማብሰያነትም መጠቀም እንችላለን። ስለዚህ ማሞቅም እንችላለን። ማሞቅም ብሪልም ማድረግም እንችላለን። ይሄኛው እዚህ ጋር የምናየው በኤልጂ ነው ብራንዱ አርባ ሁለት ሊትር ነው ይሄ በሊትር አርባ ሁለት ሊትር ነው የሚባለው። እነዚህ ግሪልም ማድረግም ይችላሉ። እንደገና ደግሞ ለማሞቂያነት መጠቀም ይችላለን። ይሄኛው ዋጋቸው አርባ አምስት ሺ ብር ነው። በሌላ ብራንድም አለ፣ በሚዲያ በሚለው እቺኛ የሚዲያ ሀያ ሶስት ሊትሯ አነስት ትላለች። አነስትላለች በዚህ ሊትርም በሀያ ሦስት ሊትርም አለው እንደገና በሰላሳ ሊትርም አለው። አማራጭ አለው የሊትር አነሳ ያለም ተለቅ ያለም የሚፈልግ ካለው እነዚህም ግሪል ማድረግ ይችላሉ። እንደገና ለማሞቂያነት ብቻ መጠቀም ይችላለን ማለት ነው። ዋጋው ምን ያህል ነው? እችኛ ሀያ ሦስት ሊትሯ ከሆነች ሀያ አምስት ሺ ብር ነው ዋጋው። ሰላሳ ሊትር አለው። ሰላሳ ሊትሩ ደግሞ ከሆነ ሰላሳ ሺ ብር ነው ዋጋው። ይሄኛው ደግሞ በኤልጂ ብራንድ ሆኖ ቅድም እንዳሳየሽ አይነት ሆኖ የከለር ልዩነት ብቻ ነው ያላቸው። ይሄኛው በጥቁር ነው ያኛው ሲልቨር ተች ያለው ነው እንጂ ሊትራቸውም ተመሳሳይ ነው፣ ዋጋቸውም ተመሳሳይ ነው። እነዚህ ከላይ ግን ልክ እንደነዚሁ ሊትሩ አርባ ስምንት ሊትር ሆኖ በሳምሰንግ ብራንድ ነው ያኛው። በዛኛውም ተመሳሳይ ልክ እንደነ ኤልጂ አርባ አምስት ሺ ብር ነው ዋጋቸው። እነዚህ አርባ አምስት ሺ በጣም አሪፍ። እዚህ ጋር ደግሞ አይ ቲንክ ሳከር ይመስለኛል ይታየኛል። ሳከር ሳይዝ አላቸው ልክ እንደምን ጠቀመው እንዳለን ስፔስና እንዛ የምንጠቀመው የስቶቭ አይነት ሳይዝ አላቸው ሃምሳ በሃምሳ አለ፣ ስልሳ በዝ ስልሳ በዘጠና አለ እዚህ ጋር ያለው ሲሆን እችኛ ደግሞ ስልሳ በስልሳ ሳይዝ ያላት ነው። የተለያየ አይነት ብራንድ አሏቸው እነዚህ ይሄኛው እዚህ ጋር የምንመለከተው ስልሳ በዘጠና ሆኑ እነዚህ በሁዝም አድርገን ማውጫ ቦታ፣ ጭስ ማውጫ ቦታ ላላቸውም እሱ ላይ መገጠም ይችላል ቦታ ስላለው ከኋላ ካልሆነ ደግሞ ለቤት ውስጥ መጠቀም ደግሞ ከፈለጉ በእነዚህ እነዚህ ብቻ አውጥተን ፊልተር ፔፐር የሚባል አላት እነሱን አድርገን እያራገፍን ደግሞ መጠቀም ም ያስችለናል ማለት ነው በጣም አሪፍ ሳከር እንግዲህ በዋነኝነት ኪችናችን ውስጥ የሚጠቅመው የምግብ ሽታን አምቆ ለማስቀረት ነው አደለም በጣም አሪፍ እሺ ዋጋቸውስ ምን ምን ያህል ነው ዋጋቸው ስልሳ በዘጠናው በዚህኛው ከሆነ አስራ ስምንት ሺ ብር ነው ስልሳ በስልሳም አለው ስልሳ በስልሳው ደግሞ አስራ አምስት ሺ ብር ነው ዋጋቸው አስራ አምስት ሺ እና አስራ ስምንት ሺ ነው የተለያዩ አይነት ብራንድ አለው ከነዚህ የሚጨምርም ቢቀንስም አሏቸው ዋጋ ላይ በጣም አሪፍ እሺ እነዚህ ደግሞ ሚኒ ስቶቮች ለሚፈልግ ሰው ነው። እነዚህ ለምንድን ነው የሚያገለግሉት? ሴራሚክ ተቆርጦ የሚገቡ ናቸው ኪችን ካብኔት ላይ ማለት ነው። እነዚህ ሳይዛቸው ስልሳ በስልሳ ሳይዝ ሆኖ ነው አራት መጣጃ አላቸው። እነዚህ በኤሌክትሪክ ነው አራቱም የሚሰሩት። እነዚህ ኦፕን ኪችን ላላቸው ሰዎች ለውበትም እንደገና ደግሞ ለመጠቀም የሚገቡ ናቸው ኪችን ካብኔት ላይ። እነዚህ ና ኢቮሊ በሚል ብራንድ ነው የጣሊያን ናቸው። በነዚህ 38 ሺህ ብር ነው ዋጋቸው። 38 ሺህ ብር ነው ዋጋቸው። ከዚህ ጋር እንደዚህ ለኦፕን ኪችን የሚሆኑ ቢዩቲንም አለ አንድ ላይ በእሱ ደግሞ 35 ሺህ ብር። እንግዲህ እናንተ ጋር የሚገኙትን ኦቭኖች አሳይተሽኛል ሰሚራ። ለኦቭኖቻችሁ ጋራንቲ ትሰጣላችሁ? ለምንሰጠው ለማንኛውም እቃ ዋስትና አለ። እንዲሁም ለኦቭኖቹ የአንድ አመት ዋስትና አለ። ምናልባት ካሉበት ሆኖ መግዛት ለሚፈልጉ ደንበኞቻችሁ የዴሊቨሪ አገልግሎት ትሰጣላችሁ? አዎ በሚገባ ያሉበት ቸስ እናደርሳለን። ሌሎች አገልግሎቶች የሚፈልጉት ነገር ካለ የራሳችን ባለሙያ የራሳችን ባለሙያ። በጣም አሪፍ ነው ሰሚራ። እንግዲህ እኛ ተመልካቾች መጥተው እናንተ ጋር እነዚህ እቃዎች መግዛት ቢፈልጉ እንዴት ነው የሚያገኟቸው? አድራሻችን የምንገኝበት አድራሻ በአካል መምጣት ለሚፈልግ ሰው ሰሚት ፍየል ቤት ዲቦራ ትምህርት ቤት ፊትለፊት አህመድ ያለው ህንፃ ግራንድ ላይ እንገኛለን። ከዛ ውጭ ደግሞ ስልካችን ላይ በመደወል የዴሊቨሪ አገልግሎት መጠየቅም ይችላሉ። በጣም አሪፍ ነው ሰሚራ፣ እንግዲህ ለነበረን ቆይታ እጅግ አድርጌ አመሰግንሻለሁ። እሽኛም ማምና አመሰግናለን ስለመጣችሁ ነው። ተመልካቾች፣ በሶኒክ ኤሌክትሮኒክስ የነበረኝ ቆይታ ይህንን ይመስል ነበር። በቪዲዮ እንደተከታተላችሁት ሶኒክ ኤሌክትሮኒክስ ውስጥ የተለያዩ የኦቨን አማራጮች አሉ። ስለዚህ ይህ ቪዲዮ ጠቅሟችኋል ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ ቻው።